ሰላም እንዴት ናችሁ? የአለም ሆምስ ቤተሰቦች፣ ዛሬ የግንባታ ሂደቱ የተጠናቀቀ ፊኒሽንጉ ጥንቅቅ ብሎ የተሰራ እጅግ ዘመናዊ የመኖሪያ አፓርትመንት ይዤላችሁ መጥቻለሁ። እንደምታዩ ጥራታቸውን በጠበቁ ማቴሪያሎች ፊኒሽንጋቸው የተሰሩ በጣም ቆንጆ እና ዘመናዊ ቤቶች ናቸው። እጅግ በጣም ሰፊ ፈረስ የሚያስጋለቡ ቤቶች ሲሆኑ በውስጣቸው ጂምናዚየም ማሳጅ፣ ሳውና፣ የወንዶችና የሴቶች ፀጉር ቤት፣ ሱፐር ማርኬት እንዲሁም የተለያዩ አገልግሎቶችን የያዘ አፓርትመንት ሲሆን ቤቶቹ በተለያየ ካሬ አማራጮች አቀርበንላቸዋል። ከ110 ካሬ እስከ 172 ካሬ እንዲሁም ባለ ሁለት፣ ባለ ሶስት፣ ባለ አራት አፓርትመንቶችን ይዘንላችሁ ቀርበናል። እነዚህም ቤቶች በካሬ 85 ሺህ ብር ብቻ ነው ለሽያጭ ያቀረብ ነው። በሁለት ወር ጊዜ ውስጥ የተናጠል ካርታቸውን የምናስረክብ ሲሆን አሁን ላይ በ30% ቅድመ ክፍያ ቤቶቹን መረከብ ትችላላችሁ። ቀሪውን እየኖራችሁ የምትከፍሉበትን እድል አመቻችተናል። እንግዲህ እነዚህ ቤቶች ከ10 ሚሊዮን ብር ሙሉ ክፍያ እንዲሁም ደግሞ ከ3.2 ሚሊዮን ብር ቅድመ ክፍያ ጀምሮ ነው ያቀረብንላችሁ። የቀሩን ውስን ቤቶች ስለሆኑ እድሉ ሳያመልጣችሁ በ0937397838 እየደወላችሁ ተመዝገቡ። መልካም እድል። ሰላም ቆዩልን።